አለማችን ከባድ የወረርሽኝ በሽታ እያንዣበበባት ባለበት አሳሳቢ ወቅት እያንዳንዱ ሰው ለሚተነፍሰው አየር ግብር እንደሚከፍል ተሰምቷል። አለማችን በተለያዩ ጊዜያት ተከስተው በርካታ ሰዎችን የጨረሱ የወረርሽኝ በሽታዎችን ያስተናገደች ሲሆን የከፉ ናቸው የተባሉትንም በታሪክ ማህደሯ ሰንዳ ይዛለች። ከነዚህም አንዱ በተከሰተበት ወቅት አለምን ያስጨነቀውና በርካታ ሰዎችንም ለሞት የዳረገው የፈንጣጣ በሽታ ከዘመናት ቆይታ በኋላ እንደ አዲስ መቀስቀሱ ተሰምቷል። ስጋቱ አይሎ የታየባቸው ሀገራት ሲለዩ በበሽታው የተያዙ ሰዎች የተገኙባቸው ሀገራት መካከልም ኢትዮጵያ አንዷ ሆናለች። ለመሆኑ ይህ የአለም ጤና ድርጅት ወረርሽኝ መከሰቱን የገለጸበት በሽታ ምንድነው? ከዚህ ቀደም ተከስቶ ያስከተላቸው ጥፋቶች ምን ያህል ናቸው? የሚለውን እንዲሁም አዲስ ስለተከሰተው ወረርሽኝ የአለም ጤና ድርጅት የሰጠውን መረጃ እንነግራችኋለን። በሌላ መረጃችን ደግሞ ሰዎች ለሚተነፍሱት አየር ግብር ሊከፍሉ እንደሚችሉ ተሰምቷል። ይህም በአዳዲስ ቴክኖሎጂዎችና በጥናትና ምርምር ሂደት ውስጥ የተደረሰበት ስምምነት ሲሆን ተፈጥሮን ለሰው ልጅ ምቹ በማድረግ ሂደት ውስጥ የተገኘ ውሳኔ ነው። ከዚህ ቀደም ጥናትና ምርምር በሚፈጥሯቸው መፍትሄዎች ብንደሰትም ቴክኖሎጂ በሚፈበርካቸው ግኝቶች ብንደነቅም ዛሬ ዛሬ ግን ጥናትና ምርምር መስመሩን እየሳተ፣ ቴክኖሎጂም ፈጣሪን እየተገዳደረ መጥቷል። የሰው ልጅ ሁሉን ይችላል የሚለውን ስነ ልቦና በመፍጠር ተፈጥሮን በመቀየርና ከስርዓት ውጪ እንዲሆን በማድረግ የፈጣሪን ስራ የማረም ተግባር ላይም ተደርሷል። በዚህም የፀሐይን ብርሃን ለመቀነስ የሚያስችል ቴክኖሎጂ እየተፈበረከ እንደሚገኝ ተሰምቷል። ለመሆኑ እኚህ የጥናትና ምርምር ውጤቶች መጨረሻቸው ምንድን ነው? የሚያስከትሉትስ ጥፋት ምን ይመስላል? ከመንፈሳዊ እይታ አንጻርስ እንዴት ይታያሉ? የሚለውን በዝርዝር እነግራቸዋለን። ሰላም ጤና ይስጥልን፣ ውድ የአማርያ ቲዩብ ቤተሰቦች በዛሬው መሰናዶ ሳይንቲስቶች ያልነገሩን መሆኑን የተፈጥሮ ጥፋትና ፈጣሪን የመቃወም አላማ ያለው ጥናትና ዓለምን ስጋት ላይ የጣለውን የወረርሽኝ በሽታ ስጋት መረጃዎችን እናደርሳችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ ቪዲዮን ላይክና እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ ጋበዝን። በጣም አደገኛ እንደሆነ የሚነገርለት ሀገራችን ኢትዮጵያን ጨምሮ በርካታ ሀገራት ላይ ስጋትን የጋረጠው የፈንጣጣ በሽታ ወረርሽኝ ሀገራችን ውስጥ መግባቱ ተሰምቷል። የዝንጀሮ ፈንጣጣ በ132 የዓለም ሀገራት የሚገኙ ከ138 በላይ ሰዎችን ማጥቃቱ ሲሰማ ከእነዚህ መካከል ከ300 በላይ የሆኑ ሰዎችን ሕይወት መንጠቁን የዓለም ጤና ድርጅት መረጃ አመላክቷል። ከፍተኛ የተጠቂዎች ቁጥር ባለባት በእኛ በሀገራ ሀገራችን አፍሪካ ደግሞ በዚህ በ2025 ብቻ እንኳን ከ147000 አዲስ የበሽታ ተጠቂዎች ተመዝግበዋል። ከ67 በላይ ደግሞ ህይወታቸውን ማጣታቸው ታውቋል። በሀገራችን ኢትዮጵያም በሽታው እናትና ልጅን ማጥቃቱ እየተነገረ ነው። ከህመሙ ጋር ከነበሩት እናትና ልጅ ጋር ንክኪ የነበራቸውን ሰዎች ለይቼ እየመረመርኩ ነው ሲል የጤና ሚኒስትርም ተናግሯል። ይህ ክስተት እንግዲህ አለም በጣም በስጋት ይጠብቀው የነበረው ተላላፊ በሽታ ነው። ሊከሰት ይችላል። ምልክትም አለ በተባለበት ሀገር ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ ነበር የነበሩት። ይህም በሽታ የሚከሰተው ከእንስሳት ወደ ሰው በሚተላለፍ ቫይረስ አማካኝነት ነው ተብሎ የሚታሰብ ህመም ነው። በአብዛኛው ምልክቶቹ ደግሞ ከ30 ዓመታት በፊት ከዓለም ላይ ጠፍቷል ተብሎ የሚታሰበው የፈንጣጣ ህመም ጋር ተመሳሳይነት አላቸው። የመጀመሪያው በሰው ልጅ ላይ የተከሰተው የዝንጀሮ ፈንጣጣ ህመምተኛ የተገኘው እንደ አውሮፓውያን የዘመን ቀመር በ1970 ዓ ም ኮንጎ ነዋሪ በሆነው የዘጠኛ መታዳጊ ላይ ሲሆን የዚህ መመከሰቻ ቦታ ነው ተብሎ የሚታሰበው ደግሞ በመካከለኛውና በምዕራብ አፍሪካ የሚገኙ ሀገራት ውስጥ ነው። ከነዚህ ሀገራት ውጪ የመጀመሪያው የዝንጀሮ ፈንጣጣ የተከሰተው ደግሞ በአሜሪካ ሀገር እንደ አውሮፓውያኑ አቆጣጠር በ2003 ዓ.ም ነው። ከነዚህም ከሰባ በላይ የሚሆኑ ሰዎች ተጠቂ እንደነበሩ ይታወሳል። በተጨማሪም በተለያዩ ጊዜያት በእስራኤል በዩናይትድ ኪንግደም፣ በሲንጋፑር እና በአሜሪካ መሰል ህመሞች ሲከሰቱ ቆይተው ከግንቦት ወር 2022 ዓ.ም ጀምሮ ደግሞ በተለያዩ 12 የዓለም የጤና ድርጅት አባል ሀገራት ላይ የዚህ ህመም አምጪ ቫይረስ ምልክቶች መታየት መጀመራቸው ታውቋል። አሁን ባለው ሁኔታ የዓለም ጤና ድርጅት ይህንን ህመም ዓለም አቀፍ ወረርሽኝ እንደሆነ አስታውቋል። የዚህ ህመም መተላለፊያ መንገዶቹን ስንመለከትም በዋናነት ይተላለፋል ተብሎ የሚታሰበው ከእንስሳት በሚወጣ የሰውነት ፈሳሽ፣ በሰውነታቸው ላይ ካለ ቁስለት ጋር በሚደረግ ንክኪ ወይም ደግሞ በእንስሳቱ ንክሻ የሚተላለፍ ሲሆን ህመሙ ካለበት ሰው ወደ ጤነኛ ሰው ደግሞ ቀድሞ በተዘረዘሩት አይነት ምክንያቶች ይተላለፋል ማለት ነው። ከመተንፈሻ አካላት በሚወጡ ፈሳሾች፣ በህመምተኛው ላይ ካሉ ቁስለቶች ጋር የሚደረን ንክኪ፣ ህመምተኛው የተጠቀመባቸውን ከሰውነት ቁስለት በሚወጡ ፈሳሾች የተበከሉ ቁሳቁሶችን መጠቀም ወይም ንክኪ በመፍጠር በሽታው ይተላለፋል። ምልክቶቹን ደግሞ ስናይ በማንኛውም የእድሜ ክልል ውስጥ በሚገኝ ሰው ሰውነት ቆዳ ላይ የሚወጣ ሽፍታ፣ የራስ ምታት፣ ትኩሳት፣ በተለይም ደግሞ በአንገት አካባቢ የሚገኝ እጤዎች መቆጣት አሊያም ደግሞ ማበጥ፣ የወገብ ህመም፣ ድካም ድካም የማለት ስሜቶች ናቸው። ህመሙ ይኖርባቸዋል ተብለው የሚታሰቡ ሰዎች ደግሞ ይህ ህመም እንዳለበት ከተረጋገጠ ሰው ጋር የቅርብ ግንኙነት የነበረው ሰው፣ ይህ በሽታ እንዳለባቸው ወደ ተረጋገጡ ሀገራት በሀያ አንድ ቀናት ውስጥ የጉዞ ታሪክ ያለው ሰው በሽታው ሊኖርበት ይችላል። ይህን በሽታ እንዴት መከላከል እንችላለን የሚ የሚለውን ስንመለከትም የእንስሳት ተዋጽኦ የሆኑ ምግቦችን በሚገባ አብስሎ መመገብ ምግብ ከመመገብ አስቀድሞ እጅን በአግባቡ መታጠብና በተቻለ ፍጥነት የህመሙ ምልክቶች የሚታይበት ሰው ደግሞ በአስቸኳይ ወደ ሕክምና ተቋማት በመውሰድ ተገቢ መሆኑ ተገልጿል። አንድ ሰው ህመሙን እንዳለበት ካስተዋልን ወዲያው ሕክምና እንዲያገኝ ማድረግ ህመሙን በቀላሉ እንዲድንና ወደ ሌሎች ሰዎች የማስተላለፍ አቅም እንዳይኖረው የሚረዳ መሆኑ እንደዚህ አይነት ምልክት የሚያሳዩ ሰዎች በአካባቢያችሁ ካ ሉ ቶሎ ብሎ ማሳወቅ እንዳለብን መገንዘብ እንደሚኖርብን መረጃዎች እየተጋሩ ይገኛሉ። ወደ ሌላኛው መረጃችን ስንሸጋገርም ተፈጥሮ አሁን ላይ በሰው ልጅ ጣልቃ ገብነት ስር እየወደቀች ነው። ከሃያ ሰላሳ ዓመታት በኋላ እያንዳንዱ ሰው የካርበን ታክስ መክፈል እንደሚኖርበት፣ የፀሐይ ብርሃንን ለመቆጣጠር የሚደረጉ ሙከራዎችና በተለይም ደግሞ በብሪታንያ ሳይንቲስቶች ፀሐይን ለማደብዘዝ የተጀመረው ፕሮጀክቶች በሰው ልጅ በእንስሳትና በእጽዋት ላይ ሊያስከትለው የሚችሉ አደጋዎችን እንመረምራለን። እግዚአብሔር ለሰው ልጅ አየርን ውሃን ፀሐይንና ሌሎችንም የተፈጥሮ ሀብታቶች በነጻ ሰጥቷቸዋል። እነዚህም ስጦታዎች የሕይወት መሰረታዊ ፍላጎቶች ናቸው። በታላቁ መጽሐፍ ቅዱስ ውስጥም በዘፍጥረት ምዕራፍ አንድ ከቁጥር 28 እስከ 30 ላይ እግዚአብሔር ለሰው ልጆች እነዚህን ሀብቶች እንዲቆጣጠርና እንዲጠብቅ አደራ ተሰጥቶታል። ነገር ግን ዛሬ ዛሬ የሰው ልጅ እነዚህን ስጦታዎች ከመጠበቅ ይልቅ እያበላሻቸውና ለራሱ ለግል ጥቅሙ እየተጠቀመባቸው ነው። አየር፣ ውሃና ፀሐይ በመንፈሳዊ እይታ እንኳን የእግዚአብሔርን ቸርነትና ፍጥረትን ያንጸባርቃል። ለምሳሌ ፀሐይ የእግዚአብሔርን ብርሃን፣ ህይወት ሰጪ ተፈጥሮን ያመላክታል። ውሃ ደግሞ መንፈሳዊ መንጻትን፣ አየር ደግሞ የእግዚአብሔርን መንፈስ ያመላክታል። ነገር ግን እነዚህ የተፈጥሮ ስጦታዎች በሰው ልጅ እጅ እየተበላሹ ናቸው። ይህም የእግዚአብሔርን ፍቃድ መቃወም እንደሆነ ማንጸባረቅ ይቻላል። የካርበን ታክስ በብዙ አገሮች የአካባቢ ብክለትን ለመቀነስ የተጀመረ ፖሊሲ ነው። ሀሳቡ የካርበን ዳይኦክሳይድ ልቀትን መቀነስና አረንጓዴ ቴክኖሎጂዎችን ማስፋፋት ነው። ነገር ግን ይህ ታክስ በሰው ልጅ ላይ ከፍተኛ ጫና ሊፈጥር ይችላል። በተለይም ደግሞ በዝቅተኛ ገቢ ባላቸው ማህበረሰቦችና ሀገሮች ላይ የኑሮ ውድነት እንዲባባስ እያደረገ ነው። ይህም አየርን ለመተንፈስ ወይም ደግሞ ዋህን ለመጠቀም ተጨማሪ ወጪ እንደመክፈል ይሆናል። በመንፈሳዊ እይታ እነዚህ ስጦታዎች በነጻ የተሰጡ ሲሆን፣ አሁን በገንዘብ መለካት መጀመራችን የእግዚአብሔርን ዓላማ መቃወም እንደሆነ ሊታስብበት ይገባል። በተጨማሪም የካርበን ታክስ አካባቢ ላይ ያለው ተጽዕኖ አከራካሪ ነው። አንዳንድ ጥናቶች እንደሚያሳዩት የካርበን ልቀት በእውነት የሚቀንሱ ሀገሮች ውስን ናቸው ይህም በመሆኑ ብዙ ጊዜ የገንዘብ ጫናው የሚያርፈው አቅም በሌላቸው ሰዎች ላይ ነው በብሪታንያ የተጀመረው የፀሐይ ብርሃንን ለማደብዘዝ ያለመ ፕሮጀክት በተለይም የጂኦ ኢንጂነሪንግ ቴክኖሎጂ በጣም አከራካሪ ሆኗል ይህ ፕሮጀክት የዓለም ሙቀት መጨመርን ለመቀነስ ፀሐይን ወደ ምድር የሚያደርሰውን ብርሃን በመቀነስ ላይ ያተኮረ ነው የብሪታንያ መንግስት ለዚህ ሙከራ ደግሞ ወደ 50 ሚሊዮን ቢሊየን ፓውንድ መመደቡን የተለያዩ የመረጃ ምንጮች እየጠቆሙ ነው። ይህ ቴክኖሎጂ በስትራሶፈር ውስጥ ኤሮሶል በመጨመር የፀሐይ ብርሃንን ለመቀነስ የሚሰራ ቴክኖሎጂ ነው። ይህም የምድርን የሙቀት መጠን ለመቀነስ ይሞክራል። ነገር ግን ይህ ፕሮጀክት ከፍተኛ አደጋዎችና መዘዞችን ይዞ እየመጣ ነው። ለምሳሌ የፀሐይ ብርሃን መቀነስ በእጽዋት ፎቶሴንቴሲስ ላይ ከፍተኛ ተጽዕኖ ያመጣል። በዚህም የምግብ ምርትን በከፍተኛ ሁኔታ ይቀንሳል። ይህም በተፈጥሮ መስተጋበር ውስጥ በመመጋገብ እና በመደጋገፍ የሚ የሚኖሩትን የሰው ልጅ እንስሳትና እጽዋት ላይ ከፍተኛ ስጋትን የጋረጠ ጉዳይ ሆኗል። ከዚህም በተጨማሪ የአየር ሁኔታን መረበሽና ያልተጠበቁ የአካባቢ ለውጦችን ያስከትላል። በመንፈሳዊ እይታ ደግሞ ይህ የእግዚአብሔርን ፍጥረትና ስርዓት መቀየር እንደሆነም ሊታይ ይችላል። ይህም የስነ ምግባር ጥያቄዎችን ደግሞ ያስነሳል። እነዚህ ሳይንሳዊ ጣልቃ ገብነቶች የእግዚአብሔርን ፍጥረት ስርዓት መቃወም እንደሆኑም ይታመናል። በመጽሐፍ ቅዱስ ውስጥ እግዚአብሔር የሰውን ልጅ ተፈጥሮን ጠባቂ እንጂ አጥፊ እንዳይሆን አደራ ተሰጥቶታል። የካርበን ታክስ እና የጂኦ ኢንጂነሪንግ ፕሮጀክቶች የሰው ልጅ እና የፍጥረትን ደህንነት ለመጠበቅ የተጀመሩ ቢሆኑም ያልተጠበቁ መዘዞችን ሊያስከትሉ ይችላሉ፤ ምክንያቱም የእግዚአብሔርን ስራ እየተቃወሙ ነውና። ከስነ ምግባር አንጻርም ቢሆን እነዚህ ጣልቃ ገብነቶች የሰው ልጅ ከፍጥረት ጋር ያለውን ግንኙነት እንደገና መገምገም ያስፈልጋቸዋል። በመንፈሳዊ እይታ እነዚህ ሙከራዎች የእግዚአብሔርን ፈቃድ መፈታተን እንደሆኑም ሊታይ ይችላል፤ ምክንያቱም እነርሱ ለሰው ልጅ በነጻ የተሰጣቸውን ሀብቶች መቆጣጠርና መገደብ የሚያስፈልግ አይደለም። ዛሬ የተፈጥሮ ስጦታዎቻችንን የካርበን ታክስ እና የፀሐይ ብርሃንን ለመቆጣጠር የሚደረገው ጥረትን ተመልክተናል። እነዚህ ሙከራዎች ለአካባቢ ጥበቃ የተጀመሩ ቢሆንም በሰው ልጅ በእንስሳትና በእጽዋት ላይ ሊያስከትሉ የሚችሉት አደጋ ደግሞ እጅግ ከፍተኛ ነው። የአካባቢ ጥበቃና የሰው ልጅ ደህንነት ሚዛን ማግኘት ይኖርበታል። እግዚአብሔር የሰማይና የምድር ፈጣሪ ለሰው ልጆች በቸርነቱ ለመኖር አስ አስፈላጊ የሆኑ ተፈጥሯዊ ስጦታዎችን አበርክቷል። ሁሉም እንዳሻው የሚስበው ንጹህ አየር፣ የሚፈስዋ፣ የሚያንጸባርቅ ፀሐይ፣ ምድርና ነፋሳት፤ እነዚህ ሁሉ ፈጣሪ ለፍጥረቱ የቸረው ድንቅ ስራዎች ናቸው። ነገር ግን ዛሬ ላይ በሳይንስ ስም የሚንቀሳቀሱ አንዳንድ ሰዎች እነዚህን ቅዱስ ስጦታዎቻችንን ለመቆጣጠር፣ ለመግዛት ወይም ደግሞ ለመቀየር እየሞከሩ ነው። ፀሐይን ለማደብዘዝ፣ አየርን ለመቆጣጠር፣ ውሃን ለመገደብ የሚደረገው ሙከራ የእግዚአብሔርን ፍቃድ መፈታተን ነው። እንዲህ ያሉ ተግባራት የሰውን ኃይል ከፈጣሪው በላይ ለማስቀመጥ የሚደረግ ድፍረት ነው። ይህ ደግሞ ቅጣቱ ከባድ እንደሆነ የሰው ልጅ የእግዚአብሔርን ፍቃድ ለመፈታተን ሲሞክር የነበረበትና ያገኘውን ቅጣት የሚያሳየን የባቢሎን ታሪክ ምስክር ነው። በዘፍጥረት መጽሐፍ ምዕራፍ 11 የባቢሎንን ግንብ ታሪክ ይነግረናል። ሰዎች ራሳቸውን ለማክበርና ሰማይን ለመንካት ከፍ ያለ ግንብ ለመስራት ሞክረዋል። ይህም የእግዚአብሔርን ስልጣን መፈታተንና የራሳቸውን ኃይል ለማሳየት የተደረገ ሙከራ ነበር። እግዚአብሔር ግን ይህንን ድፍረታቸውን ተመልክቶ ቋንቋቸውን ግራ በማጋባት የእቅዳቸውንም መጥፎ ፍጻሜ አሳይቷል። ይህም ሁሌም ቢሆን አምላክን ለሚገዳደሩ ጥሩ ትምህርት ነው። ውድ የአማርያ ቤተሰቦች አምላክ እንደ ክፋትና በደላችን ሳያደርግብን የመጣውን ወረርሽን በቸርነቱ እንዲያርቅልን መጸለይና በድፍረት የአምላክን ስራ ለሚገዳደሩ ሰዎችም ይቅሪላቸው ዘንድ ልቦናንም ይሰጣቸው ዘንድ መጸለይ ያሻል እያልን ለዛሬ አሰናዳነውን መሰናዱ አበቃን። ዳግም በሌሎች ማህበ ማህበራዊና ወቅታዊ ጉዳዮች እስክንገናኝ በእያላችሁበት ሰላም ተመኘን።